ነቢዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር፣ ውዴታ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል። አንስተካከላቸው አሁን ወዳለ ለወደፊትም ይመጣሉ። እኔን ለማየት ልጆቻቸውን፣ ንብረቶቻቸውን መሰዋት ሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ሑባ ይስተካከል። ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም? የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም? የህይወት ግብ የለንም እኮ። የጠፋን ሰዎች እኮ ነን። ማናው የመራን ቁርኣንን በማን አገኘን? ሰላትን በማን አገኘን? ደግ መሆንን ከማን ተማርን?

አይደል፣ ቤዛ መሆን የማይፈልግ የለም። ከነፍሳችን በላይ እንወዳችኋለን ነቢ ስ ሰለም። ከልጆቻችን በላይ እንወዳችኋለን። ከወላጆቻችን በላይ እንወዳችኋለን። ከሚስቶቻችን በላይ እንወዳችኋለን። የእኛ ነቢይ፣ የእኛው ብርሃን። ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ እያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ውዕጢቱ ሸፋዓ ያሉት ስሉ ማማለድን ተሰጥቶኝ። አደም ይጠየቃሉ፣ ተውኝ ይላል። ወደ ኢብራሂም ሕዝቦች ይሄዳሉ፣ እባካችሁ ተውኝ ይላል። ወደ ሙሳ፣ ወደ ዒሳ፣ ሁሉን ነቢያት ይጠየቃል፣ እኔን ተውኝ ይላል። ታዲያ ወደ ማነድ ኢዝሀቡ ኢላ መሐመድ ይባላል። ፍጥረተ ዓለም ወደ ነቢዩ ይመጣል። የአላህ መልእክተኛ፣ እባክህ ጌታ ጋ ሸምግለን ፍርድ ይጀመር ይላል። ህዝቡ ዐርሽ ስር እጀ ደፋለሁ ይላሉ፣ ነቢዩ አለይሂ ሰላም። አላህም መሐመድ ወይ አንገትክን ቀና አድርግ ይባላል፣ ጥያቄህን ሰጥሃል። ጌታ ወይ ፍርድ ይጀመር ብለው ይጠይቃል። ይሄን አማላጅነት የተሰጡት የኔው ያንተው የዓለሙ ብርሃን ነቢዩ አለይሂ ሰላት ወሰላም። ይሄን ከፍታ እኔ እናንተን አላህ ሰጥቶናል። ከሚያመሰግኑት ከሚሰሩበት አላህ አድርገን።

ቢያንስ ቢያንስ የአንድን ሰው አባት እንኳ መስደብ እንደማይቻል ያቃል። ይህ ሰው ለምንግና ቀን እንዲህ አንድ ነጥብ አምስት ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደኋላ የማይሉላቸውን ነቢይ ዓለይሂ ሰላቱ ወሰላም፣ ይህ ተራሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው አንድ እድለ ቢስ ከሰሞኑ ፀሐይን በፍታ አጠፋለሁ ብሎ ሞክሮ ነበር አሉኝና፣ እንደዚህ አይነት ጉተላዎች፣ እንደ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሰለዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እንዳዲስ እናድስ ዘንድ

ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረዥም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማያዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። ሁለት ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ። ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወሒ አይተውት ነበር። ለብሉገና ሀዘ ዲን ማ በለገ ሌይል ወነሃር ይሉ ነበር፣ ሰሃቦችን ወኔያቸውን ሲቀሰቅሱ፣ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዦት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳላል። ይሄው ዛሬ አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና ይሰጣቸው። አደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም። የእሳቸውን ነብይነት አደለም ሰው አደለም መላይካ እንስሳት ሁሉ የመሰከረላቸው አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ርዝቀን ሳካሁ ላሁ ኢለይ አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀው አለህ። እንዲ አለ። ገጠሬው ተገረመ። እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህም ይገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል ላረገ የፍሪብ ውስጥ አለው። መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ እሚመጣውን ይነግራችኋል አለው። ይሄ ገበሬህን ታሪክ ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው መሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማል። በሚወዷት ልጃቸው ፋጢማ ስም እንሰይማል። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሙ አማል ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከሕይወት ግቧ ጋር እያያዘ አድርግለት ይላል። ስም የሕይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት፣ የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው። ልጅህ የምታሳድግ ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ አን ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰሎአት በማብዛት ብዛት ነው። የውመል ቂያማ ደረጃችን ከፈምን አንተ መሐመድ ወይ ነቢይ ነኝ ትላለ። አዎ የአላህ መልእክተኛ እንግዳ እንግዳሉ። ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች፣ ማሳናቸው ነው እነሱ ነቢዩ ዓለይህ ሰላት ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል? እንዲ ጨረቃዋን ከሁለት ሰነጠቃታል። ዓለም ያየው ክስተት ነው። ተራራቀች፣ ጨረቃ ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምራዩ አላመኑም። ቃሉ ስሕሩን ሙስተምር ይሄ የመሐመድ ድግምት ሁሌ የማይቋረጥ ነው ብለው ተበተ

ተአምርም ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ። እንዴ ወከዘቡ ወተበው አህዋው ዋሹም፣ አስተባበሉም፣ ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ አለይሂ ሰላቱ ወሰላም፣ ታላቁ ሰው፣ ታላቅ ስብእና። የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው።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 ሐሳብ ያሸንፍ። ያለ ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብእና ማርከስ አደለም። እውቀት ይዳኝ። ስልምና ሁሌም በሩ ክፍት ነው። በነቢዩ ጉዳይ ወላይ አንታገስም። የደበቁ ሰዎችም ሊያጋልጡ ይገባል። ራሳቸው ላይ ነው ይሄን መዘዝ የሚያመጡት። እንደዚህ አይነት ባለጌዎች ረሱል ላይ እንደፈለጉ ምን ሰዎች ወላሂ ውስጣችሁን ቆስሏል

በእናንተ ላይ በሚደርስባችሁ መከራ የሚጨነቅ የሆነ ችግራችሁ ችግሩ የሆነ እንግልታችሁ እንግልቱ የሆነ የእናንተ ስቃይ ስቃይ የሆነ ነቢይ ልኬላችኋለሁ። ሐሪሱን አለይኩም በጣም የሚጓጓ አዎ፣ ሁሉም ላኢላሃ ኢለላህ እንዲል የሚጓጉ ማንም ጀሀነም እንዳይገባ የሚጓጉ ነቢይ ረሱል አለይ ሰላቱ ሰላም። ሐሪሱን አለይኩም አላቸው። በጣም ይጨነቁ ብልሙእሚኒን ረኡፉ ራሂም በአማኞቹ ላይ ደግሞ እጅግ አዛኝ የሆነ ሩኅ የሆነ ነቢይ ልኬላችኋለሁ። መካን እኮ ድል አድርጎ ሲገቡ የአላህ ምልክተኛ ነቢዩ ሰለላሁ ዓለይሂ ወሰለም አቅም ኖሯቸው የበደሏቸውን ያሰቃዩዋቸውን የፈለጉትን እርምጃ የመውሰድ አቅም ኖሯቸው እናንተ ነፃ ናቸው ሂዱ ነው ያሏቸው። እንደዚያ ነቢይ አዘኝ፣ ሩኅሩኅ፣ ለሁሉ የሚጨነቁ ኡመቴ ኡመቴ ብሎ ለኡመታቸው ያለቀሱ ነቢይ ለሳቸው ይሄ ይገባል። ለሳቸው ስድብ አንቱ ትልቁ ሰው ሲር ሚስተር አንቱ የሆንኩትኝ ላንቱ የሰለምኩት ባንቱ የተሰተትኩ ካንቱ የምጽፍ ስላንቱ የምዞር ወዳንቱ የማልኖር ያላንቱ በፍቅር እጅ አሰጠ አንድ የለም እንዳንቱ አንቱ ትልቁ ሰው የግንባሩ ጸዳል ደለማ የሚያብሰው የእጆት ላይ ተአምር ጨረቃ የገመሰው ቅርንጫፍ ወደ ሰይፍ ባንድ የቀለበሰው ሰራዊት ሊያጠጣ ጅረት ያፈሰሰው መዳፎት ላይ ምግቡ ተስቢህ የወረሰው የተራቆ ተንጋት ባፍልቅ የዳበሰው በፍኝ አፈር ንስንስ ጦሩን ያፈለሰው ወለፌ እንዳንጋዳም ሜዳርጎ የመለሰው የሂዳያ ከውሰር ከንቱ የፈሰሰው አንቱ ትልቁ ሰው ዊላዳው ሲዘከር ቦናው የፈረሰው አብሮት የወጣው ኑር ሻምን ያዳረሰው የኪስራን ጉልላት ያንቦለካከሰው ለሃሊማ ጓዳ ቡራኬን ያዋሰው ፍቅሩህ ጠቅ አድርጎ ግዑዝ የሚያንቀሳቅሰው ግንድ የሚያስለቅሰው ዛፍ የሚያላውሰው አንቱ ትልቁ ሰው። ናፍቆቱህ ቁግ ሆኖ ጀሰድ የሚጠብሰው ያለገር ጋር ያጋጅ ለነጠር የሚደርሰው አንቱ ትልቁ ሰው። ብንከብር ብንከብድም ብንወጣ ብንወርድም ብንዘንክር ብንኸድም ብንጾምም ብንሰግድም ብንበርድም ብንሞቅም ብንደሳ ብንስቅ ብንበራ ብንደምቅም ብንጠራ ብንጸድቅም ብንመራ ብንሰብቅም የዚህ የዚያ ሲሩ ያንቱ እጅ መሆኑን ፈጽሞ አንደብቅም። አላህ ስብሃነ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናላችን ላይ በየቀኑ አስተማሪና አነቃቂ ደስ የሚሉ የአሊሞችን የአዋቂዎችን ንግግር፣ ጽሁፎችን እንለቅበታለን። ቴሌግራማችን ላይ ገብታችሁን ፎሎ ማድረጋችሁን አትርሱ። ሊንኩን ዲስክሪፕሽን ላይ እንዲሁም ደግሞ ስክሪኑ ላይ እናስቀምጥላችኋለን። ገብታችሁ ፎሎ አድርጉ።